ቁጥር እንደምናላችሁ ደህና ናቸው ወይ? ስልጢ ቅበት ሰፈሩ ምንድን ነው? ምን ጥሶ ስልጢ ቅበት ምን ጥሶ እገኛለሁ ሆይ፣ እና እቃዎችን አምጥቼ ነው፣ የፈርኒቸር እቃዎች። ሌትስ ጎ፣ ይህን ቆንጆ ግቢና ቆንጆ ቤት በዛው ላስጎበኛችሁ ብዬ ነው። እንግዲህ ባለቤቷ ይመስለኛል እጅግ በጣም ቁመቱ የሚያምር ዘለላው የሚያምር ቆንጆ የቤት ተሰልፈው ማለት ነው አለው ሳለ ሞተሩ መቷል። ፈቱት። ከተገጣጠምን በኋላ እንገናኛለን። ተሳካለች ቦታው ብቻስ

እንግዲህ ተመልካቾቻችን እዚህ ቤት እንደምትመለከቱት ቁምሳጥን፣ አልጋ እና ትጊስታን መል ቻለ ማለት ነው። እጅቦን ቆንጆ የሆነ አልጋና ቁምሳጥን ሁልጊዜ ታላላቸውይከዛ እዚ ጋ ትራሳለ እንበልና ቤንዝል ያው ቤንዝን ይሄ የምትመለከቱት ትራስ ይሆናል ማለት ነው። ትራስ አላመጣው ሱቅ ነበር አላይስኩ ትዕዛዝም የለም። ትራስ ግን እኔም ሱቅ። ለዚህ እንግዲህ መጋረጃ አለው ቁም ሳጥኑ ስንዘወር ታያል ወደ እንግዲህ ቁምሳጥኑ እንደምታዩት ቁመት ሁለት ሜትር ከሀምሳ ቁምሳጥኑ ማለት ነው። እንደምትመለከቱት ይሄ ለአልጋ ልብስ ለብርድ ልብሶች ምናምን ምናምን ምናምን ይሆናል ማለት ነው። ይሄም እንደዛ ነው። ያኛው መገዛ ነው። ከዛ በላይ ያለው ሻንጣ ይቀመጥበታል። ሰው ወደዚህ ደግሞ ስንመጣ ምናልባት ዜ መስታወቱ እዝች የሚለጠፍ አለ እዚህ ጋ። እኔ ግን ሁልጊዜ ቁምሳጥን ሳሳብ የተኛውን ቁም ሳጥን ቪዲዮ አይታችሁ ከሆነ መስታወቱ ያለው በውስጥ በኩል ነው። በሩን ስትከፉት ይህም ም እታያ ያለው ምንድነው የምመስለው መሰላችሁ ቡን ያለች ሴት ፀጉሯ የቆመ በጣም የድካም ፊት ድካም ስሜት የሚታይባት ብዙ ሀሳብ በጭንቅላቷ ያስጨነቃት ሴት ሆና ነው የምትታየኝ በመስታወቱ ማለት ነው። አውዙቢላ ምሽጣ መስታወት ማየት ነው አይደል? እና ይሄ ይመስላል ማለት ነው። ይሄ ደግሞ እንግዲህ ይሄኛው ደግሞ እንደምታዩት የልብስ መተጣጠፊያ ነው ማለት ነው። ከዛ ይሄው ሊኛም ሲካተት ያለ ይሄ ምንድነው? የልብስ መስቀያ ነው አንዱ ሙሉ ያደረኩና፣ የልብስ መስቀያ። ከታች ደግሞ መሳቢያ አለ እንደምታዩት። ለካልሲ ምናምን፣ ፓንቶች ምናምን፣ የተለያዩ ምስጢር እቃዎች እዚህ ውስጥ ይገባሉ። ሰው እዚህ ጋር ልብሶቿን ትሰቅላለች፣ ወይም ልብሳቸውን ይሰቅላሉ፣ የባልና ሚስት ልብስ። ከዛ ይሄ እንደዚህ ይዘጋና ይመሃሉ።

ፊት ለፊት የሆንባት ሲሆን አልከው ፎቶ እዛው ይሄ እንደምታዩት የልብስ መተጣጣፊያ ያለው ማለት ነው። ይሄ እንግዲህ እኔ ነኝ ያለ ቁመት ያለው ሰው